ጨዋታው ከመደረጉ አስቀድሞ ከሜዳ ውጭ በሚሰጡ የተጫዋቾች የተንታኞችና ደጋፊዎች አስተያየት የተነሳ በብዙ አንድምታዎች እጅ ጉኑ የሚጠበቀው ይህ ታሪካዊ የሁለቱ ክለቦች ፍልሚያ በሪያል ማድሪድ አሸናፊነት ተጠናቋል። ከጨዋታው ከሚገኘው 3 ነጥብ በላይ ይህንን ፍልሚያ በድል ማጠናቀቅ ብዙ ትርጉምን ይዟል። ከፖለቲካዊው ገጽታ ባሻገር በዓለም ላይ ያሉ ደጋፊዎቻቸውን የአሸናፊነት ስነ ልቦናን ማስረጽ ሌላኛው የክለቦቹ ግብ ነው። 263ኛው የኤል ክላሲኮ ፍጥጫ ታዲያ በሳንቲያጎ በርናቢው ተደርጎ ሪያል ማድሪድ ከተከታታይ አራት የመድረኩ ሽንፈት በኋላ ሁለት ለአንድ በመርታት በምርታት ወደ አሸናፊነቱ ተመልሷል። ከባለፉት የእርስ በርስ ጨዋታዎች በኋላ ጠጣሪ የሆነ አሰላለፍ ይዞ ወደ ሜዳ የገባው ዣቪ አሎንሶ የአራት አንድ አራት አንድ ታክቲካዊ ቀመሩ ለድል አብቅቶታል። ገና ጨዋታው በተጀመረ በሁለተኛው ደቂቃ ሎስ ፕላንኮቹ ጫናን በመፍጠር ያገኙት ፍጹም ቅጣት ምት በቫር አማካኝነት ቢሻርባቸውም በክሊ ኪሊያን ምባፔ 22ኛ ደቂቃ ግብ የመሪነት ግብን አግኝተዋል። በኳስ ቁጥጥሩ ሻል ቢልም የቀድሞውን እንቅስቃሴ መድገም ያልቻለው ባርሴሎና የመጀመሪያው አጋማሽ ሊጠናቀቅ ሲቃረብ ራሽፎርድ አመቻችቶ ፌርሚን ሎፔስ ባስቆጠራት ኳስ አቻ ሆኗል። ከኳስ ውጪ በጠንካራ መከላከል ከኳስ ጋር ደግሞ ፈጣን የማጥቃት ሂደትን የተከተለው ዣቪ አሎንሶ አጋማሹ ሳይጠናቀቅ ጁድ ቤሊንጋም ከመረብ ባሳረፋት ኳስ አሸናፊ ሆኗል። በሁለተኛው አጋማሽ መባፔና ቤሊንጋም ዳግም ግብ ቢያስቆጥሩም ከጨዋታው ውጪ በሚል ተሽሮባቸዋል። ሪያል ማድሪድ 52ኛው ደቂቃ ላይ የግብ ብዛቱን ከፍ የሚያደርግበትን አጋጣሚ ቢያገኝም መባፔ የተገኘውን ፍጹም ቅጣት ምት ለሼዝኒ አስረክቦት እድሉን አምክኗል። በቅጣት ምክንያት ቡድናቸውን በመቆሚያ ስፍራ ላይ ሆነው መምራት ያልቻሉት ሃንስ ፊሊክ በጨዋታው ወሳኝ ተጫዋቾችን ሉዋንዶስኪ ራፊኒያንና ኦልሞን በጉዳት ማጣታቸው የቡድኑን እንቅስቃሴ የገደበ ሆኗል። በተለይ የአማካኝ ክፍሉ የመከላከል ሂደቱን በሚገባ አለማገዝ፣ የተከላካዮች ከጨዋታ ውጭ ኦፍሳይድ አጠቃቀም፣ የፊት መስመር ተጫዋቾች የማድሪድ ተከላካዮችን መጣስ ውስንነት በክለቡ ሽንፈት ላይ ጎልቶ ታይቷል። ከሰባት የማድሪድ አሰልጣኞች በኋላ የመጀመሪያ የላሊጋ ክላሲኮች ጨዋታን ያሸነፈ ቀዳሚ አሰልጣኝ የሆነው ዣቪ አሎንሶ በክሊያን ምባፔ ወጥነት የስኬት ጉዞን ያስቀጠለ ሲሆን ከጉዳቱ በኋላ በብዙዎች እየታ የሚገኘው ጁድ ቤሊንጋምም የችግር ጊዜ ደራሽ ሆኖለታል። ኤል ክላሲኮው ከታዩ አነጋጋሪ ጉዳዮች መካከል ሀያ ደቂቃ ሲቀረው በሀገሩ ልጅ ሮድሪጎ ተቀይሮ ከሜዳ የወጣው ቪኒሲየስ ጁኒየር የአሰልጣኙን ፊት ሳይመለከት በቀጥታ ወደ መልበሻ ክፍል ማምራትና ጨዋታው ሲጠናቀቅ ከላሚኒያ ማል ጋር ለግጭት መጋበዙ ትልቁ ጉዳይ ነው። በሪያል ማድሪድ የሚያቆየው ቀሪ የአንድ ዓመት ኮንትራት ብቻ የቀረው ቪኒሴስ ጁኒየር ተቀይሮ በመውጣቱ አልተደሰተም። ጉዳዩን አስመልክቶ ሀሳቡን የሰጠው ዣቪ አሎንሶ ከእሱ ጋር በግል እናወራለን ብለዋል። ከዚህ በተጨማሪ ላሚኒ ያማልን ብዙ ታወራለ በማለት ግጭት ውስጥ የገባው ቪኒሴስ ጁኒየር በቡድን አጋሮቹና በጸጥታ አካላት እንዲገላገል ተደርጓል። ሁለቱ ስፔናውያን ያማልና ዳኒ ካርቫልም መቃቃር ውስጥ ገብተዋል። የሆነው ሆኖም ተጠባቂው የዓለማችን ትልቁ የደርቢት ጨዋታ የተለመደውን የያማል ተጽዕኖ ፈጣሪነትን ሳያስመለክት ፔድሪንና ሉኒንን በቀይ ካርድ ከሜዳ በማስወገድ በሪያል ማድሪድ ሁለት ለአንድ አሸናፊነት ተጠናቋል። ሎስ ብላንኮቹ ከተቀናቃኛቸው በአምስት ነጥብ ከፍ ብለውም ሊጉን በመምራት ላይ ይገኛሉ።